ቤተሰቦች እንዴት ናችሁ? ሰላማችሁ ባላችሁበት ይብዛ። እያለን ዛሬ ይዘኑ የመጣነው ርዕስ ምናልባት ሚዛኑ ከፍ ሊል የሚችል ርዕስ እንደሚሆን አልጠራጠርም። ለዚህ ታሪክ መነሻ ወይም ደግሞ ለዛሬ ቪዲዮችን መነሻ የሆንን ዘንድ የፓወር ኦፍ ናው ወይም ደግሞ የአሁን ኃይል ደራሲ ኢካርት ቶሌ አንድ ወቅት ላይ ካነሳው ታሪክ መነሻ እናደርጋለን ማለት ነው። እንግዲህ ዘፓወር ፉና ወይም ደግሞ ያውን ኃይል ስንል በኢካርቶሌ ይነሳ እንጂ ወይም ደግሞ ኢካርቶሌ አሳምሮ ይጻፈው እንጂ በመጽሐፍ ቅዱስ ላይ የመዳን ቀን ዛሬ ነው፣ ሊያውም አሁን ተብሎ ተጽፏል። ስለዚህ ዛሬ ምናልባት ወደ መጽሐፍ ቅዱስም ገባ ብለን አንዳንድ ነገሮች እናወራለን። ስለዚህ ምናልባት ያንን ስትሰሙ ይሄ ልጅ ደግሞ ዛሬ ሊሰብከን ነው እንዴ ምናምን ብላችሁ ምናልባት እንዳታስቡ ላስታውሳችሁ ፈልጋለሁ። ምክንያቱም ሀዊኔ ቲዩብ የምንም ሃይማኖት ጽንፍ ያለው ነገር ሳይሆን ነገር ግን ለሕይወታችን የሚጠቅምና የሚበጅ በአላህም ብትሄዱ፣ በእግዚአብሔርም ብትሄዱ፣ በኢየሱስም ለሁላችንም አንድ አይነት ምናልባት የቋንቋ ልዩነት ካለውን በቀር ለሁላችንም ወይም በሁላችንም ዘንድ አንድ አይነት መልእክት የሚስተላልፍበት አውድ ይኖራል። ስለዚህ እንደዛ ያሉ አውዶችን ለህይወታችን የሚጠቅምና የሚረባ ታሪክ እንድንማማርበት ነው እንጂ ሌላ ምንም አይነት የሃይማኖት ተልዕኮ እንደሌለው እና ሀዊነት ዩቲዩብም የሃይማኖት ጽንፍ የያዘ መረጃ እንደሌለው ልታውቁ ያስፈልጋል። ስለዚህ ይህንን አስቀድሜ ልነግራችሁ እወዳለው ማለት ነው። ስለዚህ በዚህ በቻናላችን የምናስተላለፋቸው መልእክቶች ጥበባዘል ለተማሪዎች፣ ለሰራተኞች ብቻ ሰው ለሆነ ፍጡር ሁሉ የሚያስፈልጉ ቁም ነገር አዘል መረጃዎችን በዚህ ቪዲዮ እንለቃለን። ስለዚህ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንድታበረታቱንና የቻናላችን ቤተሰብ እንድትሆኑ በቅድሚያ ላስታውሳችሁ እፈልጋለሁ ማለት ነው። እንግዲህ ታሪካችን ዛሬ አንድ ወቅት ላይ ኢካርቶሌ በመንገድ ላይ ዎክ እያደረገ የገጠመውን ነገር እንደመነሻ አይዜ መርቻለሁ እንግዲህ ኢካርቶሌ ዘ ፓወር ኦፍ ናው የሚለው ድንቅ መጻፉ ወይም ደግሞ በጣም ተወዳጅና በዓለም ላይ በጣም ከተሸጡ ወይም ደግሞ ብዙ ኮፒ ከተሸጠ መጻፍ ውስጥ አንዱ የሆነው ደራሲ አንድ ቀን እንዲሆነ ይላል። ይህ ሰው ማታ ላይ ወክ እያደረኩ መንገድ ላይ አንድ ለማኝ ወይም የኔ ብጤ ቁጭ ብሎ ሲለምን አየሁት ይላል። ወደዚህ ወደ የኔ ብጤም ጠጋ ብዬ እንዲሰጠኝ ወይም ደግሞ የሆነ ነገር እንዲሰጠኝ ጠየኩት። እሱም ምን እሰጥሃለው እኔ ለራሴው ምንም ስለሌለኝ፣ አደለ ወይ እየለመንኩ የምተዳደረው ምን አለኝና ምን ሰጥለው ብሎ ለኢካርቶሌ መድስለታል ማለት ነው። እንግዲህ ኢካርቶሌም ላይም ይሄንን ሰውዬ ትክ ብሎ ሲመለከተው የተቀመጠበት አንድ ሳጥን መሰል ነገር አለች። ሶ እቺ ሳጥን ምንድናት ምንድነው ያለው ውስጧ ብሎ ሲጠይቀው ያለማኝም አረምንም ምንም አይኖራትም። ይሄው ለ30 ዓመት ሁሉ የምቀመጥባት ናት። ጠዋት እዣት እዚህ ይመጣለሁ ማታ እዣት እመለሳለሁ መቀመጫ ናት፣ ምንም የላትም ብሎ ለኢካርቶሌ ይመልስለታል ማለት ነው። ኢካርቶሌ ይሄንን ሳጥን እንዲከፍተው ወይ ይሄንን የነብጤ ያዘዋል። ያ ሳጥን ሲከፈት የሚገርማችሁ በጣም ብዙ ወርቅ ውስጡ ይገኛል ማለት ነው። ሶ ያ ወርቅ በጣም ያም ሰውዬ በጣም ይገርመው ይደነቅና ያንን ወርቅ ይዞ ሄዶ ሸጦ ህይወቱ እንዲቀየር ኢካርቶሌ ይነግረዋል ማለት ነው። እንግዲህ አስቡት ለ30 ዓመት ሙሉ ከመቀመጫነት የዘለለ ምንም አይነት አገልግሎት የሌላት ሳጥን ለህይወቱ ትልቅ ለውጥ ያገኘባት ሆናለች ማለት ነው በኢካርቶሌ አማካኝነት። እንግዲህ ስለዚህ እንግዲህ እኛም ዛሬ ይህንን ታሪክ እንደመነሻ አስቺ ሳመጣ አንዳንዴ ለሰላሳ ዓመት አመት አደለም ከዛም በላይ ብዙ ለህይወታችን የማይጠቅሙ ነገሮችን ይዘን እንመላለስ ይሆናል። ለነገር ግን ውስጥ ያለውን ነገር ወይም ደግሞ ለህይወታችን ጠቃሚ የሆነውን ነገር ሸፍነውብን እንዳናይ የሚያደርጉን ነገሮች ይዘን ልንሄድ እንችላለን። ስለዚህ እነኛን ነገሮች ሁሉ በመጣል ለህይወታችን የሚጠቅመውን ነገር ለማግኘት አሁን አንድ ብለን ከተነሳን ህይወታችን ላይ ትልቅ ለውጥ እናመጣለን ማለት ነው። ታዲያ በህይወታችን ጠቃሚ የሆኑ ነገሮችን ሸፍነውብን ያሉ መጥፎ መጥፎ ልምዶች ወይም ደግሞ ባህሪያት የምንላቸው ምን ምን ናቸው የሚለውን እናያለን ማለት ነው። እንግዲህ በህይወታችን ስንኖር ውድ የሆነውን ነገር እንዳናይ አዚም ሆኖ ሸፍነውብን የሚኖሩ ስድስት ነገሮችን እናያለን ማለት ነው። እንግዲህ የመጀመሪያው በመጽሐፍ ቅዱስም በጣም ጸያፍ የሆነ እንደ ኃጢአት የሚቆጠር ነገር ግን ሁልጊዜ ጊዜ አንድም በሌላም ስናደርገው የምንታይ ኃጢአት መስሎ የማይታየን ነገር ግን ኃጢአት የሆነና መልካም መልካም ነገራችን ጎልቶ እንዳይወጣ ያደረገን ወይም ደግሞ ጽድቁን እንዳንፈልግ ያደረገንና ህይወታችንን በተደጋጋሚ ወይም በተመሳሳይ ጉዞ ላይ እንድንመላለስ ነገር ግን ስኬት ከኛ እንዲርቅ ሁሌም መረባችንን ወደ ግራ እንድንጥልና አሳ እንድናጣ የሚያደርገን የመጀመሪያው ትዕቢት ወይም ደግሞ ኢጎ የምንለው ነው ማለት ነው። እንግዲህ ኢጎ በጣም በጣም በጣም በህይወታችን ብዙ ነገርን የሚያሳጣን አጸያፊ ነገር እንደሆነ በብዙ መጽሐፎች ተጽፎ እናገኛለን። ደ ኢጎ ኢዝ ማይ ኢነሚ የሚለው ካሁን ፊት ያመጣውላችሁ መጣፍ የሆሊዴ መጽሐፍ ራሱ ስለ ኢጎ በደንብ እንደሚያወራ ነግሬያችኋለሁ። ነገር ግን እኛ ብዙ ጊዜ የነጮች መጽሐፍን አጥተን እንደዚህ ይላል። እንደዚህ ይላል ስንል ብዙ ሰዎች ጆሯቸውን እንዲሰጣሉ። ነገር ግን የኛው መጽሐፍ አብሮን ያለው ነገር ግን ቤታችን የሸረሪት ድር እያደራበት ያለው መጽሐፍ ቅዱስ ስለ ትቢት ምን ይላል ብላችሁ ስታነሱ መጽሐፈ ምሳሌ ምዕራፍ 16 ቁጥር 18 ላይ ትቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል ብሎ ጠቢቡ ሰለሞን አስቀምጦልናል ማለት ነው ምን ያህል ጥበብ ትቢት ጥፋትን እንደሚያመጣና ኩሩ መንፈስም ደግሞ ውድቀትን እንደሚያስከትል በደንብ አድርጎ ይነገራል። ነገር ግን ብዙ ጊዜ ትዕቢት ምን እንደሆነ ወይም አንዳንዴ አናቅም። ማለት ትዕቢት እንዴት እንደሆነ ሳናቀው አፕላይ እናደርጋለን፣ ወይ ማኒፌስት ሲያደርግ እናየዋለን። ለምሳሌ ትዕቢት እንግዲህ በሁለት ነገር ይገለጣል፣ ሁሉን አውቃለሁ ብሎ ሰዎችን አለማዳመጥ፣ ሌላው ደግሞ ራስን ከፍ ከፍ የማድረግ ነገሮች ብዙ ጊዜ በሰዎች ሲገለጡ እናያለን። እህ ደግሞ እንግዲህ ጥሩ የሆነውን እኛነታችንን አውጥተን እንዳንጠቀም ስኬት ወደ እኛ እንዳይመጣ ከሚያደርጉ አንዱ ነው ማለት ነው። ስለዚህ ትዕቢት በጣም ጸያፍ የሆነ እግዚአብሔር የሚጠላው እኛም ሁል ጊዜ መረባችንን ወደ ግራ እንድንጥል የሚያደርገን ነው ማለት ነው እንግዲህ ታውቃላችሁ ሐዋርያቶች ሌሊቱን ሙሉ መረባቸውን አሳ ፍለጋ ሲጥሉ አድረው ምንም አሳ ሊያገኙ አልቻሉም። ነገር ግን ጠዋት እግዚአብሔር ወደ እነሱ በመጣ ጊዜ መረባችሁን በቀኝ እስኪጣሉት ብሎ በቀኝ በጣሉት ጊዜ ከነሱ ከአቅም በላይ የሆነ አሳ እንዳገኙ እናውቃለን፣ እና ስለዚህ ለህይወታችን ጠቃሚ የሆነው አሳ ወይም ደግሞ በህይወታችን የምንፈልገው ስኬት እንዳይመጣ የሚያደርገን ሁሌም መረባችንን ወደ ግራ እንድንጥል ከሚያደርገን ስድስት ነገሮች በዋናነት አንደኛ ላይ የተቀመጠው እንግዲህ ትዕቢት ነው ማለት ነው። በሁለተኛ ላይ የተቀመጠው መጥፎ ልማድ በህይወታችን ጥሩ ነገር እንዳናገኝ ወይም ደግሞ ጥሩ ነገራችንን ሸፍኖብን ለረጅም ዓመት ስኬት ርቆ እንድንኖር ያደረገን ሀሜት ነው። እንግዲህ ሀሜት ሀሜት እንግዲህ በሳይንስም ጸያፍ የሆነ ነው። በሃይማኖት በቁራንም ሂዱ ወይም ደግሞ በባይብል በጣም ጸያፍ የሆነ ነው። እንደውም እግዚአብሔር ሀሜተኛ ሰዎችን ሁለት ምላስ ያላቸው ወይም ደግሞ ሁለት ምላስ ይላል ስለ ሀሜት፣ ሁለት ምላስ እንዳለው ሰው ነው የሚቆጥረው። እና ሀሜተኛ ሰው እንግዲህ በእግዚአብሔር በጣም የተጠላ እንደሆነ ጠቢቡ ሰለሞን በመጽሐፍ ምሳሌ ምዕራፍ 16 ቁጥር 28 ላይ ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰውም የተማመኑ ጓደኞችን ይለያያል። እንግዲህ ጆሮ ጠቢ ይለዋል ማለት ነው። ምን ያህል ፀያፍ እንደሆነ ስለ ሀሜት ሲናገር እግዚአብሔር ጆሮ ጠቢ ወይም ደግሞ ጆሮን የሚጠባ ሰው ይለዋል ማለት ነው። እና ብዙዎቻችን እንግዲህ ሀሜት ላይ ተሰማርተን መልካም የሆነውን በጎ የሆነውን ነገር እንዳናይ ስኬት ርቆን እንድንገኝ ያደርገናል ማለት ነው። ለዚህ ነው እንግዲህ እግዚአብሔር አምላክ ሁሌም እሱ የሚጠላቸውን ነገሮች ከነሱ ርቀን ጽድቁን እንድንፈልግ ሌላው ሁሉም እንደሚጨመርልን ይናገራል ማለት። ስለዚህ ይሄ ሁለተኛው ወይም ደግሞ ሀሜት የምንለው እንግዲህ በጣም ፀያፍ የሆነ ስኬት ላይ እንዳንደርስ ጊዜያችንን እየበላ ብዙ ሰዎች ወደኋላ እንዲጎተቱ እና ቁጭ ብለው እንዲያማረሩ ከሚያደርግ እና የተዋደዱ ባልና ሚስቶች፣ የተዋደዱ ጓደኛሞች፣ የተዋደዱ ጎረቤቶች እስኪለያዩ ወይም ለመለየት የሚደርሱት እንግዲህ በሀሜት ነው ባለ።ስለዚህ ስለዚህ ሀሜት እግዚአብሔር ኮን ነው የሚጠላው ነገር እና በህይወታችንም ስኬት እንዳይመጣ የሚያደርግ ነገር ነው ማለት ነው። እንግዲህ ዛሬ እነኝህን ነገሮች ስናወራ መንፈሳዊ የመሆንን ጥበብ ወይም ደግሞ ስለ መንፈሳዊ የሚያወሩ ነገሮች ናቸው። ምክንያቱም እንግዲህ ሁለት ወዶ የለም፣ ጽድቅና ኩነኔ በአንድ ጋር ሊኖሩ አይችሉም። ስለዚህ ጽድቁን ፈልገን ኩነኔን ጠልተን የምንኖር ከሆነ ምድራዊ በረከቶች ተራ ነገር ወይም ደግሞ ቀላል ነገር ሊሆኑልን ይችላሉ። አለዛ ግን ሁለቱንም ወዶ መኖር ስለማይቻል እንዲህ ያሉትን ክፉ መንፈሶች ከራሳችን ላይ አስወግደን መልካም መልካም የሆነ መንፈስ እንድናመጣእና ስኬት የሚባለውን ነገር እንድንጎናፀፍ ይረዱናል ማለት ነው። እንግዲህ በሶስተኛ ላይ የተቀመጠው አደገኛ እና መጥፎ ልማድ ስንፍና የምንለው ነው። እንግዲህ ስንፍና በመጽሐፍ ላይ ብዙ ትርጉም ተቀምጧል። ታካች ሰው፣ ሀኬተኛ፣ ለጋሚ ብዙ ብዙ ዴፊኔሽን ተሰጥቶት ነው ያለውና ሰነፍሰው እንግዲህ በዚህ ብቻ ሳይሆን እንቅልፋም ወይም ደግሞ ከእንቅልፋም ሰው ጋር ይመሳሰላል። እንቅልፍ ስለዚህ እንቅልፉን የሚወዱ ሻውን ያሳድግ ብሎ መጽሐፍ ያስቀምጣል እና ሰነፎች መቼም እንግዲህ ስኬትን ሊያዩ እንደማይችሉ መጽሐፍ ያስቀምጣል ማለት ነው። ስለዚህ ታዲያ ስንፍናችንን ወይም ደግሞ ድክመታችንን አውቀን ያንን ድክመታችንን አርመን የማንቀጥል ከሆነ ሁሌም ከነ ድክመታችን የምንሄድ ከሆነ በምንም ታምር ስኬት የሚባለው ለውጥ የሚባለው ነገር ልናገኝ አንችልም ማለት ነው። ስለዚህ ስኬት እንዲርቀን ከሚያደርጉት አንዱ ስንፍና ነው ማለት ነው። እንግዲህ ዳዊት በመዝሙር ውስጥ አቤቱ አንተ ስንፍናዬን ታውቃለህ፣ ኃጢአቴንም ከአንተ አልተሰወረም ይላል። ስለዚህ እንግዲህ ስንፍና ኃጢአት ነው ማለት ነው። ስለዚህ ስንፍና ናርቀን ወደ ስኬት ማማ የምንሄድበትን ጥንካሬን እንድንጎናጸፍ ያስፈልጋል ማለት ነው። እንግዲህ ይሄ ወሳኝ ወሳኝ የሆነ በሶስተኛ ደረጃ ላይ ስኬትን ወይም ደግሞ መራባችንን በግራ እንድንጥልና ስኬት ከኛ እንዲደቅ የሚያደርገው በሶስተኛ ደረጃ እየተቀመጠው ነው ማለት ነው። በአራተኛ ደረጃ ላይ እየተቀመጠውና ወሳኝ የሆነው ስኬት እንዳይቀርበን የሚያደርግ በዚያውም ደግሞ መጽሐፍ ቅዱስ እንደ ሀጽያት የሚቆጥረው ጭንቀት ነው። ጭንቀት ብዙ ጊዜ እንግዲህ ምን እበላለሁ፣ ምን እጠጣለሁ፣ ወይም ደግሞ እንደዚህ እንዲህ እንዲያሉ ጭንቀቶችን ነው ጭንቀት ስንል ዞሮ ዞሮ ማለት ነው። ስለዚህ መጽሐፍ መጽሐፍ ምሳሌ ማቴዎስ ምዕራፍ 6 ቁጥር 31 ላይ እንግዲህ ምን እበላለሁ ምንስ እስጠጣለሁ ምንስ ለብሳለሁ ብላችሁ አትጨነቁ ብሎ ተጽፏል። እንደውም ከሰማይ አዕዋፋት ጋር ያመሳሰለናል። ሰማይ አዕዋፋትን ተመልከቱ፣ አይሰሩም፣ አያርሱም፣ አይጽዱም፣ አይፈትሉም፣ ግን ውበታቸውን ተመልከቱ ነው የሚበሉትም አያጡም። ስለዚህ እግዚአብሔር እሱን አምነን ከኃጢአት ርቀን እስከ ኖርን ድረስ የዕለት ምግባችንን አያሳጣንም ማለት ነው ስለዚህ ሁሉ ጊዜም እንዲህ ያሉ ጭንቀቶችን በማስወገድ እግዚአብሔርን በንጹህ ልቦና የምንጠጋው ከሆነ ወይም ደግሞ የምንማጸነው ከሆነ ስኬት ወደኛ ሊመጣ ይችላል ነው። እንግዲህ መጽሐፍ በፊልጵሶስ አራት ስድስት ላይም ጌታ ቅርብ ነው በመናገር ሁሉ በጸሎትም እና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ለመናችሁን አስታውቁ እንጂ በአንዳች አትጨነቁ ተብሎ ተጽፏል። ስለዚህ መፈለግ መሻት ያስፈልጋል። ነገር ግን በጭንቀት ሳይሆን በምልጃ ወይም ደግሞ በጸሎት እንደሚሆን መጽሐፍ ራሱ ይናገራማል። እና ስለዚህ ጭንቀትን በማስወገድ ሁሌም በጥንካሬ በጸሎት ምንሰራ ከሆነ እግዚአብሔር ሊመግበን ወይም ደግሞ የተሻለውን ሊሰጠን ዝግጁ እንደሆነ ይናገራማል። እንግዲህ ይሄ በአራተኛው ላይ ያስቀመጥኩት መረባችንን ወደ ግራ እንድንጥል ወይም ደግሞ ስኬት ከኛ እንዲርቅ የሚያደርግ ዋነና ችግር ነው ማለት ነው። ስለዚህ ይህንን ልምድ ማስወገድ በጣም አስፈላጊ ነው። በአምስተኛ ደረጃ ላይ የተቀመጠው እንግዲህ ራስ ወዳድነት፣ ይሄ ሰልፊሽነስ የምንለው ነው ማለት ነው። ስለዚህ ያ ሰውዬ ጠጋ ብሎ ባክን ስጠይ ሲለው ኢካርቶሌ ምንም የለኝ ምናምን ያለ ምንም የለኝ በቃ ምን ምንም ስለሌለኝ ነው የምለው። ነገር ግን ዓለም በራሱ ሰጥቶ መቀበል ሜንታሊቲን እንድናዳብር ያስፈልጋል። ስለዚህ ምንም የለኝ የሚል አቲቲዩድ ከውስጣችን በማስወገድ ለኔ ለኔ የሚልም አቲቲዩድ ከውስጣችን በማስወገድ ይሄ የመትረፍረፍ ሜንታሊቲ የምንለውን ይሄ አባንዳንት ሜንታሊቲ የምንለውን ዲቨሎፕ ማናረግ ከሆነ ለውጥ የምንለው ነገር አይመጣም። ምክንያቱም ከመስጠት ነው ለውጥ የሚመጣው። ለዚህ መስጠት መቻል አለብን። ስንሰጥ እንግዲህ ምን እንሰጣለን የሚለው ባለፈው በሰራሁላችሁ ቪዲዮ ወደኋላ ተመልሳችሁ ማየት ትችላላችሁ። ፍቅራችንን ስንሰጥ፣ እምነታችንን ስንሰጥ፣ በደንብ መስጠት ከቻልን ተመልሶ እንደሚከፍለን እና የመትረፍረፍ ሜንታሊቲ ከኛ ካለ መለወጥ እንደምንችል ይናገራል ማለት ነው እና በአምስተኛ ደረጃ እንግዲህ የተቀመጠው ይሄኛው ነው ማለት ነው እና ይህንን ልምድ ከራሳችን ብናስወግድ ምናልባት መረባችን ወደ ቀኝ ሊወድቅና የምንፈልገውን ነገር ማግኘት እንደምንችል ያስረዳል ማለት ነው። በስድስተኛና በመጨረሻ ዛሬ ያስቀመጥኩት መጥፎ ልማድ እግዚአብሔርን በጣም ሆንኖ ወይም ደግሞ የሚጠላው ልማድ ውሸት የምንለው ነው። እንግዲህ ውሸትን እግዚአብሔርም ሆነ አላህ በፍጹም እንደማይወደው በእርግጠኝነት መናገር እንችላለን ማለት ነው። ስለዚህ ውሸታም ሰው ብዙ ነገሮችን ሊያበላሽ ይችላል ማለት ነው። ስለዚህ በመዋሸት ዋሽቶ ማስታርቅ የሚባለው አቲቲዩድ ይሄ አባቶቻችን የሚሉት ነገር አንዳንዴ ትክክል ላይሆን ይችላል፣ ምክንያቱም ዋሽተን አስታርቀን ነገ ላይ እነኛ ሰዎች ከዛ የበለጠ አደጋ ውስጥ ሊወድቁ ይችላሉ። ስለዚህ አንዳንዴ እውነቱን ተናግሮ የመሸበት ማደር የሚለውም ተረት የነሱ ነው። ዞሮ ዞሮ ግን እውነት ይዘን ለራሳችን ከውሸት ርቀን እውነት ላይ የምንጣበቅ ከሆነ እውነት ያው መቼም እውነት ስለምትሆን ሁለት ውሸት ተደምሮ መቼም አንድ እውነትን ሊፈጥሩ ስለማይችሉ እውነት ታሸንፋለች ማለት ነው። ስለዚህ እውነተኛ የሆነ ሰው የምንሆን ከሆነ የምንፈልገውን ነገር ከማግኘት ወደኋላ የሚመልሰን ነገር እንደሌለ አበክረን መናገር እንፈልጋለን ማለት ነው እንግዲህ ዛሬ ካቀረብኩላችሁ ቪዲዮ ላይ የሆነች ትንሽ ቁም ነገር እንዳጨበጣችሁ ምንም ጥርጥር የለኝም። ስለዚህ ሁልጊዜም ቢሆን የመትረፍረፍ ሜንታሊቲን ዴቨሎፕ አድርገን፣ ጭንቀትን አስወግደን፣ ትቢት ከራሳችን አርቀን፣ ስንፍናን በማስወገድ እንዲሁም ሰልፊሽነስ ወይም የራስ ወዳድነት አቲቲዩድን ከራሳችን ላይ ካራቅንና ሁሌም የምንሳፈርበትን መርከብ በእነኚህ እውነት ላይ ሰዎችን ከመርዳት ወይም ደግሞ ሰዎችን ከማጋራት ጭንቀትን ከጭንቀት የጸዳ ካረግ ነው። ቲቪትን እርቀን ሁሌም ለመማር ክፍት ከሆነን ሀሜት የሚባለውን መጥፎ ልማድ አርቀን መንፈሳችንን በጥሩ መርከብ ላይ ካሳፈረን፣ እመኑኝ እመኑኝ፣ መለወጥ ለውጥ የምንለው ስኬት የምንለው ነገር ልክ እንደዚህ እንደ ሰውዬ ይመጣል። ማለት ታዲያ መቼ ነው እነኚህን መጥፎ ልማዶች የምናስወግደው ሲባል፣ አሁን ነው ማለት ነው። ስለዚህ ዘ ፓወር ኦፍ ነው ወይም ደግሞ የአሁን ኃይል እንዲሁም ደግሞ የመዳንቀን ዛሬ ነው። ሊያውም ደግሞ አሁን ያልኳችሁ ከዚህ አንግል ነው ማለት ስለዚህ እነኚህ ሁሉ በሙሉ በሙሉ መጥፎ ልማዶችን አስወግደን ጽድቁን እንድንፈልግና ሌሎቹ የምድራዊ በረከት በሙሉ እንደሚጨመሩልን በማመን ምንኖር ከሆነ ስኬት ሊመጣ ይችላል። እንደሚመጣም ሙሉ እምነት አለኝ። ስለዚህ በሌላ ቪዲዮ እስከምንገናኝ እንግዲህ ከቪዲዮችን ከተማራችሁ ቪዲዮችን ላይክ አድርጉት፣ ቻናላችንን ግን ሰብስክራይብ ማድረግ ይሄ በጣም እንግዲህ እንዳልነው ነው ማለት ነው። ስለዚህ ራስ ወዳድነት ወይም ደግሞ ሰልፊሽነስ ከሌላችሁ በቀር ይህንን ቪዲዮ ያያችሁ ሁላችሁም ቻናላችንን ሰብስክራይብ አድርጋችሁ ትወጣላችሁ ማለት ነው። ምክንያቱም ከቪዲዮችን የሆነ ነገር አግኝታችኋል፣ ምንም ጥርጥር የለውም። ቢያንስም ቢያድግም ስለዚህ የሆነ ነገር ካገኛችሁ ደግሞ ማመስገን አለባችሁ የእናንተ ምስጋና የሚደርሰን በሰብስክሪፕሽናችን ነውና ስለዚህ ቻናላችን ሰብስክራይብ አድርጋችሁ እንድትወጡ በአክብሮት እጠይቃለሁ በሌላ ቪዲዮ እስከምንገናኝ እንግዲህ ሰላም ሰላም ሰላም